ምክክር ብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የትግራይ አማጺ ኃይሎች ወደ ተሟላ ውጊያ ገብተናል ባሉ ማግስት ያፋር ክልል መንግሥት ከህወሓት ጥቃት ተሰነዘረብኝ ሲል ገለጸም። የክልሉ የብልጽግናው መንግስት ስድስት መንደሮችን ተቆጣጠሩብኝ ሲል ማሳውቋል። ዝርዝሩ ተዘጋጅቷል። በኢትዮ ሱዳን ድንበር አካባቢና በጎጃም ቀጠና የተለያዩ ስፍራዎች በርካቶች የተገደሉበት ውጊያ መደረጉ ተነገርም። የፋኖ ኃይሎች ተቆጣጠርናቸው ባሏቸው አካባቢዎች ህዝባዊ አስተዳደር እያዋቀርን ነው ይላሉ። ምርኮኛ እንደሆኑ የተገለጹት ወታደራዊ አዛዥ ደግሞ በድሮን የሚዳፈንም የሚፈታም የህዝብ ጥያቄ የለም ሲሉ ተሰምተዋል። እናንተም ትሰሙታላችሁም። ጠቅላይ ሚኒስትር አብይ አህመድ ትዕዛዝ መስጠታቸው ተነገረም። በአዲሱ የመንግስት ሰራተኞች ጭማሪ በጀት ላይ ጉድለት ማጋጠሙን ተከትሎ የተሰጠ ትዕዛዝ ነው። ትዕዛዙ ደግሞ እንዲጣራ የሚል ነው። እንመለከተዋለን። የብልጽግናው አገዛዝ በአዲስ አበባ ዙሪያ የሪፐብሊካን ጋርድን አሰማርቼ እየተዋጋሁ ነው ሲል ገለጸም። የነጻነት ጦሩ ደግሞ በተለያዩ ስፍራዎች አመራሮችን ጭምር ገደልኩ ሲል አሳውቋል። ዝርዝሩ ተዘጋጅቷል። ከአሜሪካ በትግራይና ኤርትራ የተፈጠረውን ውጥረት በተመለከተ መግለጫ ወጥቷል። ከተደቀነው የጦርነት አደጋና የቀድሞ ጦርነት የፍትህ ጦት ጋር የተያያዘም ነው። ሌላኛው መረጃችን ነው። የፓርላማ አባሉ ከሰሞነኛው የአርሲው ግድያ ጋር በተያያዘ ተናግሯል። ኃላፊነቱን የሚወስደው መንግስት ነው ብለዋል። ተጨማሪ አለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን የዶናልድ ትረምፕን የኒክሌር መሳሪያ ሙከራ መግለጫን አሳሳቢ ሲሉ ገለጹት። ዶናልድ ትረምፕ በበኩላቸው ለአሁኑ ዩክሬንን ቶምሃውክ ሚሳይልን የማስታጠቅ እቅድ እንደሌላቸው ጠቁሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኢትዮ ሱዳን ድንበር አካባቢና በጎጃም ቀጠና የተለያዩ ስፍራዎች በርካቶች የተገደሉበት ውጊያ መደረጉ ተነገረም። የፋኖ ኃይሎች ተቆጣጠር ናቸው ባሏቸው አካባቢዎች ህዝባዊ አስተዳደር እያዋቀር ነው ይላሉ። ምርኮኛ እንደሆኑ የተገለጹ ወታደር አዛዥ ደግሞ በድሮን የሚዳፈንም የሚፈታም የህዝብ ጥያቄ የለም ሲሉ ተሰምቷል። ያገዛዙ ሹማምንት አሁን ላይ በአማራ ክልል የተፈጠረውን ቀውስ መነሻው የአትግደሉን አታፈናቅሎን እንቅስቃሴም ወደ ጦር መሳሪያ ማደግ እንደሆነ ያጡታል ተብሎ ባይጠበቅም ከቅርብ ጊዜ ወዲህ ግን የባዕዳና የባንዳ እያሉ ሲገልጹት መስማት የተለመደ ነው። እነዚህ ሹማምንት የቀረበውን የክልሉን ፖለቲካዊ ጥያቄ ፖለቲካ የምላሽ ለመስጠት ከመጣር ይልቅ ሜካናይዝድ ኃይላቸውን ጨምሮ በርካታ ሰራዊታቸውን፣ የአየር ኃይላቸውን፣ ባህር ኃይላቸውን ሳይቀር አሰማርተው በኢትዮጵያውያን ሞት ስልጣናቸው ላይ ቀጥሏል። ሁለት ዓመት ተኩል አካባቢ ጊዜን ያስቆጠሩ ጦርነት መሻሻል ሳይሆን አሁን መባባስ ውስጥ ነው ያለው። በቅርቡ በሰሜን ወሎ ዞን በተደረገ ውጊያ የፋኖ ኃይሎች ያማረኳቸው እንደሆኑ ገልጸው ያስተዋወቋቸው ወታደር አዛዥም የላካቸውን አገዛዝ አላማ ሲያወግዙ ይሰማሉ። ህዝብን ለማጥፋት ካላሰብክ በስተቀር ድሮን በራስ ዜጋ ላይ በማሰማራት የሚጠፋም የሚፈታም ህዝባዊ ጥያቄ የለም በማለት ጥያቄ በአግባቡ መመለስ አለበት። በድሮን የሚመለስ ጥያቄ ሊኖር አይችልም። እኔ ሰምቻለሁ። ተኝቼ ሳንካ ላይ ጤና ባለሙያዎች ተመቶ፣ አንድ ጤና ባለሙያ ለማፍራት ምን ያህል ጊዜ እንደሚፈጅ እናንተ ታውቃላችሁ። ይሄ ዝም ብዬ ለማድረግ ምን ነገራችሁ አለ። ግን በአንድ ጀምር አንድ ሁለት ጤና ባለሙያ ሲሆን ሁለት ሶስት ጤና ባለሙያ ሲሆን እጣሰበ ገና ተማሪያም ላይ ትምህርት ቤት ላይ በወደቀው በድሮን መምታት እኛ ለቀኑ እስከምን ነገር አለ። በድሮን በጭራሽ አንተ ሀገር ዜጋ ላይ ድሮን ምትጥል ከሆነ ተገቢ ነው ብያል። አምንም ተገቢ አይደለም። የብልጽ ግናው ሹማምንት ግን ሽፍታ ነው ሲሉ ካናናቆት ኃይል ጋር ከሀገሪቱ የድንበር አካባቢ እስከ አርሶ አደሩ ቀየ ድረስ እየተዋጉ ቀጥሏል። ከሰሞኑ በኢትዮ ሱዳን ድንበር ቀጠና የተደረገው አንዱ ማሳያ ይሆናል። በመተማ ዮሐንስ የተደረገው ገም ማሰሮ ደንብ ተብሎ ከሚጠራው አካባቢ ከተንቀሳቀሰ የመንግስት ሰራዊት ጋር የተከናወነ ሲሆን ታጉር ተብሎ በሚጠራ የድንበር አካባቢ የተፈጸመ ስለመሆኑም ታውቋል። በሁለቱም ተፋላሚ ኃይሎች በኩል ሰብአዊ ጉዳት ማጋጠሞ ሲሰማም በመንግስት ወታደሮች ላይ ድንገተኛ ጥቃት መከፈቱን ተከትሎ በመቀስቀሱም በደርዘን የሚቆጠሩ ሳይገደሉ እንዳልቀሩ ተገልጿል። ከዚህ በፊት በዚሁ አካባቢ የተደረገው ውጊያን ተከትሎ በርካታ የመንግስት ወታደሮች ወደ ሱዳን ተሻግረው እንደነበር የሱዳን የመገናኛ ብዙኃን መዘገባቸውም አይዘነጋም። ከቋራ እስከ መተማ ከዛም አልፎ አለፋ ሻውራ የነበረው ሰሞነኛ ዘመቻም የድንበር ቀጠናን የመቆጣጠር የሚል ነው። ሌላኛው ዛሬ ጠንካራ የተኩስ ልውውጥ የነበረበት አካባቢ ደግሞ የጎጃም ቀጠና ነው። በዚህም ከቀናት በፊት ጀምሮ በደጋዳሞት የተለያዩ ስፍራዎች የነበረ ውጊያም ዛሬ ወደ ደንበጫ ዋደ ኢየሱስ አካባቢ ሰፍቶ መካሄዱ ታውቋል። በምስራቅ ጎጃም ዞን ማቻከል ዙሪያ፣ እንደዚሁም ፋገታ ለኮማ አዲስ ቅዳም የነበሩት ሁነቶችም የክልሉ የጸጥታ ቀውስ ግልጽ ማሳያዎች ተደርገው ይነሳሉ። የፋኖ ኃይሎች በተለያዩ አካባቢዎች በተለይም በሰሜን ወሎ የወረዳ ከተሞችን ጭምር መቆጣጠራቸውን ሲገልጹ ሰንብተዋል። አገዛዙ ደግሞ በዚሁ ቀጠና ዛሬም የድሮን አሰሳዎችን ሲያካሄድ ነው የዋለው። ታጣቂዎቹ በአንጻሩ ያዝናቸው ባሏቸው አካባ ተገቢዎች ህዝባዊ አስተዳደሮችን እያቋቋሙ እንደሆነ ይገልጻሉ። ከማህበረሰቡ የተወጣጡ አካባቢያዊ አስተዳደሮችን በማህበረሰቡ ምርጫ መመስረታቸውን በማንሳት የትግራይ አማጺ ኃይሎች ወደ ተሟላ ውጊያ ገብተናል ባሉ መንግስት የአፋር ክልል ከህወሀት ጥቃት ተሰነዘረብኝ ሲል ገለጸም። የክልሉ ስድስት መንደሮችን ተቆጣጠረብኝ ሲል ማሳውቋል። ትናንት ራሱን ቲፒኤፍ እያለ የሚጠራውናም በብልጽግና ትጥቅም ዩኒፎርምም እንደተበረከተለት የሚነገረው አማጺ ኃይል ለብልጽግናው መንግስት የትብብር ጥያቄን አቅርቦ በትግራይ ክልል ወደ ተሟላ ውጊያ ገብቻለሁ ሲል መግለጹን መዘገባችን ይታወሳል። ከቀናት በፊት ደግሞ እነዚሁ ታጣቂ ኃይሎች በደቡባዊ ትግራይ ትግራይ በራያ ዘቦና ወጅራት አካባቢ ወደ ቲዲኤፍ ኃይሎች ጥቃት መሰንዘራቸው ሲዘገብ እንደነበር የሚዘነጋ አይደለም። ይህንን ጥቃት ያደረሱት የጀኔራል ታደሰ ወረደን ወደ ዞኑ ያደረጉትን ጉብኝት ምክንያት በማድረግ እንደሆነ የተገለጸ ሲሆን ታጣቂ ኃይሎቹ ግን ቡድኑ ያሉትንና በተለምዶ በህወሀት የሚዘወረው የሚሉትን አካል ጥቃት እንደከፈተባቸው አሳውቀውም ነበር። ዛሬ የአፋር ክልል የብልጽግናው መንግስት ባለስልጣናት በይፋ ያወጡት መግለጫ ደግሞ ህወሀት ወረረን የሚል ሆኗል። ክልላዊ መንግስት የትግራይ ኃይሎች ዛሬ ምሽት ላይ ወደ ክልሉ ገብተው ስድስት መንደሮችን በኃይል ተቆጣጥረዋል ይላል። ከትግራይ ያፈነገጡ ኃይሎችን የሚሰባሰቡበትን ሀራ መሬት የተሰኘውን ቦታ የፈቀደው የአጎል አርባ አስተዳደር በመግለጫው አክሎም በእነዚሁ የቲዲፍ ኃይሎች ንጹሐን ነዋሪዎች በሞርታርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሰውቷል በማለትም ክሱን አቅርቧል። የክልሉ መንግስት ማምሻውን ባወጣው መግለጫ የህወሓት ታጣቂዎች ያላቸውን አካላት የገቡት በዞን ሁለት መጋሌዎች ወረዳ ቶንሳ ቀበሌ በኩል ነው ይላል። የቡድኑ ኃይሎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት ወደ መጡበት እንዲመለሱ ተማጽኖ ቢደረግም ፈቃደኛ አልሆኑም ሲልም ያክላል። የተነኮሰውን አካል ህወሓት ነው የሚለው የክልሉ ብልጽግና ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበም የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነት የንወጣለው ሲልም ይዝታል። ይህን ዘገባ እስካጠናቀርንበት ጊዜ ድረስ ከትግራይ ጊዜያዊ አስተዳደር የሚሆን ከህወሓት በኩል ከአፋር ብልጽግና ለቀረበው ወንጀላም የተሰጠ ምላሽ የለም። የብል አገዛዝ በአዲስ አበባ ዙሪያ የሪፐብሊካን ጋርድን አሰማርቼ እየተዋገሁ ነው ሲል አሳወቅም። የነጻነት ጦሩ ደግሞ በተለያዩ ስፍራዎች አመራሮችን ጨምሮ ገደልኩ ሲል ገልጿል። በኦሮሚያ ክልል የሚደረገው አመታትን የተሻገረው ጋ አገዛዙ ሊደብቀው ብዙ የጣረለት ቢሆንም የራሱን አመራሮች ጭምር እየበላ የቀጠለ ነው። ግን የሆነው ባለፉት ተከታታይ ወራት በተለይም ከአዲስ አበባ ዙሪያ ባሉ የክልሉ ዞኖች የዞንና የወረዳ አመራሮች ሲገደሉ ሞታቸው እንኳን እንዳይነገርላቸው እየተደረገ ነው የቀጠለው። ከሰሞኑ እንኳን በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳም የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊን ጨምሮ በርካታ የአካባቢ አመራሮች፣ የጸጥታ ሰዎችና የመከላከያ ሰራዊት አባላት መገደላቸው ይታወቃል። ከስድስት ዓመታት በላይ በኦሮሚያ ክልል የተዋጉ የአገዛዙ ሰዎች ግን ለሶስተኛ ጊዜ ከኦሮሞ ነጻነት ሰራዊት ጋር እናደርገዋለን ያሉትን ድርድር ጉዳይ ፍቀውት እጅ ስጡ ላይ ሰንብቷል። ግን በአዲስ አበባ ዙሪያ ለዛውም ሪፐብሊካን ጋርድን አሰማርተን እየተዋጋ ነው ይላሉ። እንደ መከላከያ ሰራዊቱ መግለጫ ከሆነ ከአዲስ አበባ በአንድ መቶ ኪሎ ሜትር ራዲየስ ውስጥ ጭምር የሪፐብሊካኑ ጥበቃ ኃይል ክፍለ ጦር በማሰማራት ውጊያ አድርጓል። በተለይም ያያ ጉለሌ ላይ የኦሮሞ ነጻነት ጦር የቡድን ሻምበል አመራር የነበረ ጃል ፎሮም ሳን ጨምሮ 16 የኦሮሞ ነጻነት ጦር ቡድን አባላት እንደመሰስንም ይላል። ትጥቅ ክላሽ፣ የክላሽ ጥይት፣ ሽጉጥ፣ ቦምብ፣ የብሬን ጥይት ጭምር መማረኩንም ያክላል። ከዋና ከተማ በመቶ ኪሎ ሜትሮች ርቀት ላይ ቀርቶ በመቶ ኪሎ ሜትር ተተኳሽ ማረኩ ወጣት የሚል የሚላገዛዝ ለሰባት አመታት የቀጠለባት ኢትዮጵያ መሪዎች ደግሞ ሰላም ያጣችሁት ጭንቅላታችሁ ውስጥ እንጂ ሰላም ናችሁ እያሉ ናቸው። የኦሮሞ ነፃነት ጦር ደግሞ በከለሉ አመራሮች ጭምር እየተገደሉበት ያለን ወጋን ያከናወነ ስለመሆኑ ይገልጻል። በቀየለ ሞለጋ ሃሮ አንድ የፖሊስ አዛዥ መገደላቸውን በማሳያነት አንስቷል። ከዚህ ባሻገር ትናንት በምስራቅ ለጋዞን ዞን ጋውረዳም ከተማ አስተዳደር ውስጥ የሚገኝ ወታደራዊ ካምፕ ላይ በፈጸመው ጥቃት በርካቶችን ስለመግደሉ አትቷል። ጠቅላይ ሚኒስትር አብይ አህመድ ትእዛዝ መስጠታቸው ተነገረም። በአዲሱ የመንግስት ሰራተኞች ጭማሪ በጀት ላይ ጉድለት ማጋጠሙን ተከትሎ የተሰጠ ትእዛዝ ነው። ትእዛዙ ደግሞ እንዲጣራ የሚል ነው። የብልጽግና አገዛዝ ባለፈው ዓመት መጨረሻ ለመንግስት ሰራተኞች አንድ መቶ ስልሳ ቢሊየን ብር ጭማሪ አድርጌያለው ሲል መግለጹ የሚታወስ ነው። ያ የደሞዝ ጭማሪ ከሰራተኛው እጅ ሳይገባ ግን ወጫቸው ከደሞዙ በላይ ሆኗል። ከወራት በፊት በዋናነት በጤና ባለሙያዎች በአጠቃላይ ደግሞ በሰራተኞች የተፈጠረን ግፌት ስጋት የጣለው ብልጽግና ከ20 እስከ 80 በመቶ ጭማሪ ያደረግኩ ማለቱም ይታወቃል። ለመንግስት ሰራተኞች የደሞዝና የአበል ክፍያው መመሪያ ከተላለፈ በኋላ ካለፈው ወር ጀምሮ ለፌዴራል ተቋማት እየተተገበረ ይገኛል። ይሁን እንጂ በክልሎች ጭማሪውን ለማድረግ የተላከው ገንዘብና የሰራተኞች ቁጥር ጋር የሚጣጣም ሳይሆን ቀርቷል። ከዚህ ጋር በተያዘ ከሰሞኑ መግለጫ ያወጣው የአሻሌ ሀሰን አስተዳደር የበጀት እጥረት ያጋጠመው በኛ ክልል ብቻ አይደለም ይላል። የፌደራሉ ገንዘብ ሚኒስቴር የፈቀደው በአስር ወራት ውስጥ የክልሉ የመንግስት ሰራተኞች ቁጥር አንጻር ሲታይ በቂ ባለመሆኑና ከ12 ቢሊዮን ብር በላይ ጉድለት እንዳጋጠመውም ያብራራል። የገንዘብ ሚኒስቴር ካለፈው መስከረም ወር ጀምሮ ለተደረገው የደሞዝ ጭማሪ ማስፈጸሚያ የሚሆን በጀት መመሪያን አስተላልፎ ነበር። ይሁን እንጂ ክልሎች የበጀት ጉድለት ጥያቄ ማንሳታቸው ታውቋል። እናም የብልጽግና ፕሬዚደንት አብይ አህመድ ይህ እንዲጣራ የሚል ትዕዛዝ ሰጥተዋል ተብሏል። አሁን አዳማ እንዲገቡ የተደረጉት የብልጽግናው ከፍተኛ ሹማምንት አስቀድመው የስራ አስፈጻሚዎችን ስብሰባ አዲስ አበባ ላይ ከሳምንት በፊት አድርገው ነበር። የክልል ርዕሰ መስተዳድሮች፣ የገንዘብና የሲቪል ሰርቪስ አመራሮች በተገኙበት ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት በዋናነት ካተኮርባቸው ጉዳዮች ውስጥ ደግሞ አንዱ የክልሎች የደሞዝ ጭማሪ በጀት ጉድለት አጋጥሟል የሚለው እንደሆነም ተገልጿል። እንደ ሪፖርተር ዘገባ ደግሞ በቤንሻ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 ባደገበት ናም ገና እንደሚጨምርም በሚጠበቅበት የብር የመግዛት አቅም 150 በመቶ በወረደበት፣ ገናም ይወርዳል በሚባልበት የልጆች የትምህርት ቤት ክፍያ እንኳን እስከ 65 በመቶ ትምህርት ቤቶች መጨመር ትችላላችሁ የሚል አዋጅ በወጣበት የመብራት የቴሌ የውሃ ወዘተ መሰረታዊ አገልግሎቶች ክፍያ በየቀኑ እየናረ በሚገኝበት የቤት ኪራይ ሰማይ ነክቶ ጭማሪውን ተከትሎም እስከ እጥፍ ለመጨመር እንቅስቃሴዎች አሉ በሚባልበት ነጋዴው የሸቀጦችን ዋጋ በእጥፍ ለመጨመር በተገደደበት ወቅት መሆኑን ልብ ይሏል።

ከአሜሪካ በትግራይና ኤርትራ የተፈጠረውን ውጥረት በተመለከተ መግለጫ ወጥቷል። ከተደቀነው የጦርነት አደጋና የቀደመው ጦርነት የፍትህ ጦት ጋር የተያዘም ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ በፓርላማ ፊልድ ማርሻሉ ደግሞ በቢሾፍቱ ትግራይ ላይ ጦርነት ለመክፈት በቂ ምክንያት አለን እያሉ ሲይዙቱ መስማታቸው ይታወሳል። ጠቅላይ ሚኒስትሩ የትግራይ ኃይሎችን የጦር መሳሪያ ኮንትሮባንድ በማዛወርና ያልተፈቀደ የውጭ ግንኙነትን በመፈጸም ከሷል። ፊልድ ማርሻል ብርሃኑ ጁላ ደግሞ በሰሜን ወሎ ዞን ከፋኖ ጋር ሆነው ወጉን ማለታቸው መሆናቸው ይታወቃል። ይህንን ሁሉ ውንጀላ ሲያቀርቡ ለሶስት ዓመታት ስምምነቱን መፈጸም ለምን እንዳልፈለጉ የራሳቸው ጸረ ትግራይ ታጣቂ እያደራጁ ክልሉን ወደ ውስጣዊ ግጭት መግፋት ለምን እንደመረጡ ነዳጅ፣ ሸቀጥ፣ በጀትን ሰበብ እየፈለጉ ለምን ሲከለክሉ እንደከረሙ ግን ሲያነሱ አልተሰሙም። የሆኖ ሆኖ የፕሪቶሪያው የሰላም ስምምነት እንዲፈጸም ጉልህ አስተዋጽኦ ከነበራቸው አካላት ውስጥ አንዷ የሆነችው አሜሪካ የሴኔቱ የውጭ ጉዳይ ኮሚቴም በትግራይ ወቅታዊ ጉዳይ ላይ መግለጫ አውጥቷል። የሴኔቱ የውጭ ጉዳይ ኮሚቴ ሊቅ መንበር የሆኑት ሴናተር ጂም ሪሽ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ለመተግበር የተጠናከረ ጥረት እንዲደረግ ጥሪ አቅርቧል። ሴናተር ሪሽ አሜሪካ ጦርነቱን ለማስቆም ብትረዳም ስምምነቱ እስካሁን በከፊል ብቻ ነው ተግባራዊ የተደረገው ብሏል። በተጨማሪም ትግራይ አሁን ያልተረጋጋች ናት ሲሉ ገልጸው ለተጎጆች ፍትህ አልተሰጥም፣ ከኤርትራ ጋር ያለው ውጥረትም ቀጥሏል በማለት አክሏል። ሴናተሩ አያይዘውም ደህንነቱ የተጠበቀና ሰላማዊ የሆነ የአፍሪካ ቀንድ ለአሜሪካ ጥቅም መጠበቅ አካ ተሽከርካሪ ኃይሎችና ስጋቶችን ለመከላከል ቀጠናዊ አጋሮችን ለማረጋጋትና በጦርነቱ ተጽዕኖ መሰቃየታቸውን ለቀጠሉ በሚሊዮኖች ለሚቆጠሩ ዜጎች እርዳታን ለማድረስ ወሳኝ ነው ብለዋል። የፓርላማ ባሉ የአርሲውን ግድያ በተመለከተ ተናግሯል። መንግስት ኃላፊነቱን ይወስዳል በማለት ከሰሞኑ በኦሮሚያ ክልል ምስራቅ አርሲ ዞን በተለያየ አጋጣሚ የተፈጸሙ ግድያዎች መነጋገሪያ ሆኖ ሰንብቷል። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በዞኑ የተፈጸሙት ግድያዎችን በጽኑ አውግዘው የአካባቢው አመራሮችና የፌዴራል መንግስት ኃላፊነቱን መውሰድ አለባቸው ሲሉ ለመገናኛ ብዙሀን ገልጿል። ሃይማኖትና ማንነት ላይ መሰረት ያደረጉ ጥቃቶች በሀገሪቱ እንዲቆም ቀደም ብዬም ቢሆን እኔ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርብ የነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እየተፈጸመ ስለመሆኑ አስታውሷል። ለዚህ ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመፍታት ፍላጎትና ቁርጠኝነት ስለሌላቸው ነው ባይናቸው። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛ ምክንያት ሆኗል ይላሉ። የፓርላማ አባሉ አክለውም በኢትዮጵያ የነበረው የመተሳሰብና አብረው የመኖር ሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የሕግ የበላይነት ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትር አብይ አህመድ ከመጡበት ጊዜ ጀምሮም በተለይም ደግሞ ከቅርብ ጊዜ ወዲህም እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የጸጥታ አካላትም ኃላፊነታቸውን እየተወጡ አይደሉም ሲሉ አክሏል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንዲሆኑም ጥሪ አቅርበዋል። አባሉ በቀጣይ ግን መንግስት ችግሩን ለመፍታት ካልቻለም ሰዎች ተፈጥሮ የሆነ ራሳቸውን የመከላከል መብታቸውን ተጠቅመው ራሳቸውን እንዲከላከ ሉ ሊያስታጥቃቸው ይገባል። አሊያም ደግሞ ራሳቸውን እንዲከላከሉ እንዲታጠቁ መፍቀድ ይኖርበታል ሲሉ አሳስቧል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የትራምፕን የኒውክሌር መሳሪያ ሙከራ መግለጫ አሳሳቢ ሲሉ ገለጹት። ዶናልድ ትራምፕ ደግሞ ለአሁኑ ዩክሬንን ቶም ሀውክ ሚሳኤልን የማስታጠቅ እቅድ የለኝም ብለዋል። የአሜሪካው ፕሬዝደንት ዶናልድ ትረምፕ ሀገራቸው የኒውክሌር መሳሪያ ሙከራን እንደገና ትጀምራለች በማለት ከሰሞኑ የሰጡት መግለጫን የሩሲያው ፕሬዝደንት ቭላዲሚር ፑቲን ውድቅ አድርገውታል። ፕሬዚደንት ፑቲን በክሬምሊን ከሩሲያ የጸጥታ ምክር ቤት ቋሚ አባላት ጋር ባደረጉት ስብሰባ ላይ አሜሪካ የኒውክሌር መሳሪያዎቿን በሞከር እንድትጀምር ትራምፕ ለፔንታገን መመሪያ መስጠታቸው አሳሳቢ ነው ያሉ ሲሆን ሩሲያ ከኒውክሌር ሙከራ እገዳ ስምምነት ለመውጣት ምንም አይነት እቅድ የላትም ብሏል። ነገር ግን ሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነት ተዋናይ ወገኖች የኒውክሌር ሙከራዎች ለማካሄድ ከወሰኑ ሩሲያም ተገቢውን እርምጃ ለመውሰድ ትገደዳለች ሲሉ አስጠንቅቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሌሎች ሀገራት የኒክሌር ሙከራዎችን እያደረጉ ነው በሚል አሜሪካ ከሩሲያና ና ከቻይና ጋር በእኩል ደረጃ የኒክሌር መሳሪያዎቿን መሞከር እንድትጀምር ለፔንታገን መመሪያ መስጠታቸው ይታወሳል። ይህ እርምጃ አሜሪካ ከአውሮፓውያኑ የዘመን ቀመር ከ992 ወዲህ ስተከተለው የነበረው የኒክሌር ሙከራ የማቆም የረጅም ጊዜ ፖሊሲ ሊሽር ይችላል የሚል ስጋትን አሳድሮ ነበር። ይህንን ተከትሎ የክሬምሊን ቃል አቀባይ ለትራምፕ መግለጫ በሰጡት ምላሽ ሩሲያ ኒክሌር ፍንዳታ ያዘለን ሙከራ አድርጋ አታውቅም ሲሉ ገልጿል። ይህ በእንዲህ እንዳለ ዶናልድ ትራምፕ ለአሁኑ ዩክሬንን ቶም ሃውክ ሚሳይልን የማስታጠቅ እቅድ የለኝም ሲሉ ገልጿል። ትራምፕ ለጋዜጠኞች ሲናገሩም የዩክሬን አቻቸው ቮሎድሚር ዜሌንስኪ የጠየቁትን ሚሳይል የመስጠት ስምምነት አሁን ላይ አይሆንም፣ በእርግጥ አሁን አይደለም በማለት ውድቅ አድርገውታል። ሆኖም ግን አቋማቸው ሊለውጡ እንደሚችሉ እድል እንደሚኖር አመላክቷል። ፕሬዚደንቱ ሚሳኤሎችን ለመስጠት ፈቃደኛ ያልሆኑበትን ዋና ምክንያት ጦርነቱ ይበልጥ እንዳይባባስ ለማድረግ ነው ሲሉም ነው ያስረዱት። ትራምፕ ሶስት ዓመት ያለፈው የጦርነት ለሁለቱ ሀገራት አስቸጋሪ ጦርነት እንደሆነ አብራርተው አንዳንድም እንዲዋጉት መተው አለብ በማለት ግጭቱን ሁለቱ ሀገራት የሚፈቱት ጊዜው አሁን እንደሆነም ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።